በተለታዊ ተለታይ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በሳተ የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ ይገኛሉ። ከዚህ አንፃር ወደ ሸዋ ወደ ጎንደር የሚወስዱን መረጃዎች በቅደም ተከተል የማደርስ ይሆናል። ከዛ ባሻገር እንደዚሁ ፖለቲካዊ ዲፕሎማሲያዊ መረጃዎችን ማካትቻለሁ። ተጨማሪ አፍሪካ ቀንድ መረጃዎችም አሉን። እንዲያውም የኢትዮጵያን ሁኔታ ጭምር እና አጠቃላይ ያለውን የኃይልና የፖለቲካ አስተላለፍ የሚቀይር ነው የተባለውን በሱዳን እየተደረገ ያለው ጦርነትና በተለይ የፈጥኖ ደራሽ ኃይሉ ያገኘውን ድል በተመለከተ በመጨረሻው ዘገባ እንደዚሁ የማስደምጣችሁ ይሆናል። እነዚህና ሌሎች መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። እናንተም አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ። በቴሌግራም በዋትሳፕ፣ በሜሴንጀር መልዕክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶች ደርሰውኛል። ከደረሱ አስተያየቶች መካከል የአማራ ብልጽግና ውስጣዊ አለመረጋጋትን በተመለከተ እየተደረገ ያለውን ሹም ሽር በተመለከተ ከውስጣዊ ፖለቲካ አለመረጋጋት አንጻር በመመልከት እንደዚሁ ሐሳብ አድርሳችሁኛል። የአማራ ብልጽግና ላለፉት ስድስት እና ሰባት ዓመታት በተለይ የለውጥ ጊዜ ተብሎ ከመጣ ጊዜ ጀምሮ ከክልል ፕሬዚዳንት እስከ ወረዳና እስከ ቀበሌ አስተዳደር ድረስ ሁለት አመት እንኳ ደፍኖ ማስተዳደር አልተቻለም። ይሄ የሚያሳየው በተለይ ከፍተኛ የሆነ የፖለቲካ አለመረጋጋት ውስጥ መግባቱን ነው። የአማራ ብልጽግና የሚለውን እና ትላንትና የተሰጠውን የክልል ሹመት በተመለከተ ያው አጠቃላይ ብልጽግና ጉልቻ ቢለወጥ ከሚለው ባሻገር ውስጣዊ የፖለቲካ አለመረጋጋቱ እና በኮማንድ ፖስት በሚተዳደርበት በዚህ ሁኔታ እንደዚሁ ረጅም ጊዜ እንኳ መቆየት የማይችሉ የአማራ ብልጽግና ሰዎች ናቸው ያሉት። ለጥቂት ጊዜ እንግዲህ ኦህደድ ብልጽግና የተወሰኑትን ይጠቀምባቸዋል። ከዛ በኋላ ያነሳቸዋል። አሁን እየሆነ ያለው ይሄ ነው የሚል አስተያየት አድርሳችኛል። አመሰግናለሁ። የፋኑ አንድነትን በተመለከተ እንደዚሁም ደግሞ ዘላቂ እና ቀጣይ ያለውን አጠቃላይ የኃይል አሰላለፍ በተመለከተም አስተያየት አድርሳችኛል። በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ በችሎት ጥቆማን እየተመለከተ መረጃ አስቀድማለው እነ ዶክተር ወንድወሰን አሰፋ ዛሬ ልደታ ከፍተኛ ፍርድ ቤት ይቀርባሉ ተብሏል። ባለፈው አርብ የአቃቢ ሕግ ምስክሮች ባለፈው ሐምሌ ላይ በሰጡት ምስክርነት ላይ የብይን ለመስጠትና የጠበቆችን አስተያየት ለመስማት ተቀጥሮ የነበረው ችሎት ባለፈው አርብ ማለት ነው አንድ ዳኛ ህይወታቸው አልፏል መባሉን ተከትሎ ለዛሬ ተለዋጭ ቀጠሮ ተሰጥቶ ነው ዛሬ የችሎቱ የሚቀጥለው። በዚህ መሰረት እንግዲህ በቀጠሮ መሰረት ዛሬ ፍርድ ቤት እነ ዶክተር ወንዶሰና አሰፋ ይቀርባሉ። ፍርድ ቤቱም በዚህ ችሎት ይከላከሉ ወይስ ደግሞ አይከላከሉ የሚለውን ብይን ይሰጣል ተብሎ እንደሚጠበቅ ነው መረጃዎች የገለጹት። እነ ዶክተር ወንዶሰና አሰፋ ክስ ውስጥ እነማናቸው ያሉት የፖለቲካ እና የህሊና እስረኞች የሚለውን እንግዲህ በዚህ ዓመት ያው ባለፈው ዓመት በተደጋጋሚ ከዘገባዎች ጋር ስማቸው ሲወጣ ነበር። አሁን ግን እነማናቸው ባሉበትና በሌሉበት ተከሰው አሁን ሁለት ዓመታትን ያክል በእስር ቤት ውስጥ የሚገኙት የሚለውን ለአድማጭ ተመልካቾች ለማስታወስ ለነሱም በበቂ ሁኔታ ድምጽ ለመሆን ያክል በዚህ የክስ መዝገብ ውስጥ የሚገኙት ዶክተር ወንዶ ሰናሰፋ ጋዜጠኛ መስከረም አበራ፣ ዶክተር መሰረት ቀለም፣ ወርቅ ማረጉ ቢበይን፣ ሲሳያውግቸው አሁን ዶክተር ሆኗል። ዶክተር ሲሳያውግቸው፣ ሄኖክ አዲሴ አሁን የፋኖ መሪ ነው ከእስር ቤት ወጥቷል። አለልኝ ምህረቱ፣ ጠበቃ እሸቱ ጌትነት አሁን ፋኖ ውስጥ ነው የሚገኘው ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማሞ፣ ጋዜጠኛ ጎበዝ ሳይ ይገኙበታል። እንዲሁም ደግሞ ካልተያዙ ጋዜጠኞች ሙጌታ አንበርብር፣ ጌታቸው በየነ ደግሞ በፋንዶች ሰፈር መለሰ ምህረት፣ ወዳጆ መንበር አለሙ እንግዲህ እነሱ አራቱ ከላይ ያሉት በሌሉበት የተከሰሰው ሲሆን መንበር አለሙ፣ ዶክተር ገብረ አብ አለሙ፣ ዮርዳኖስ አለሜ፣ ታደሰ ፍቅሬ፣ ተፈሪ መኮንን፣ ተስፋዬ መኩሪያ፣ ረዳ ውበቱ፣ ኮሎኔል ፈንታሁን ሞሃባው ሲሳይ መልካሞ በለጠ አቤ አለባቸው ያስር በላይ ሆን ኃይለ ማርያም አባግማስ እንዲሁም አብርሃም ፈንታ እዘዝ ሞላ መታደል ጓደ ኤፍሬም ጎበዜ የአብራ ደስታ መለሰ ባበይ ሀብታሙ አንለይ አባትነህ ነህ ለወየ ይኸው ነው። ታደሰ አራጋው ታደለ ታደሰ ስመኝ ዮናስ ተሾመ ሀይለ ሚካኤል ባየ ቴዎድሮስ ጌታቸው ታደሰ ወዳጅ ነው ሀብታሙ ዳኘ ቢሰተረፈ ዳዊት ባቦ ማስረሻ ነው ቴዎድሮስ ተሾመ ሞላልኝ ሲሳይ አብርሃም ጌትነትና እንደበት ተሻገር ናቸው። እነዚህ እንግዲህ ባሉበትና በሌሉበት የተከሰሱ የፖለቲካና የሕሊና እስረኞች ናቸው። ዛሬ እንግዲህ ከዚህ ውስጥ 23 ፍርድ ቤት ይቀርባሉ። በቅርብ ያሉ ወላጅ ዘመዶቻቸው ችሎቱን በመገኘት እንዲከታተሉ ጠበቆቻቸው ጥሪ አቅርበዋል። ወደ ሌሎች መረጃዎች ሲሄድ የድሮን ቅኝትን የተመለከተ ነው። ዛሬም የድሮን ቅኝትና አሰሳ ቀጥሏል ነው የተባለው። በአሁኑ ባሰብና ቆቦ ቀጠናዎች ረፋድ የድሮን አሰሳዎች እና ቅኝቶች እንደነበሩ የአይንማኞች ገልጸዋል። ባለፉት ስምንት ቀናት ድሮኖች አለማቋረጥ በአማራ ክልል በተለያዩ አካባቢዎች እያንዣብባሉ፣ እንደዚሁም ደግሞ ጥቃት ይፈጽማሉ። የባለፈው ሳምንት አጠቃላይ ሲታይ ከጦርነቱ አንጻር የድሮን ሳምንት ተብሎ ሊጠራ የሚችል እንደሆነ የአይንማኞች ይገልጻሉ። እንግዲህ መንግስት የእግረኛ መካናይዝድ ኮማንዶ አየር ወለድና አየር ኃይል ባሰማራበት በዚህ ወቅት የፋኖ ሰራዊት ግንባታ መቀጠሉን የሚያሳዩ መረጃዎች ናቸው፣ ጎን ለጎን እየወጡ ያሉት በተለያዩ አካባቢዎች የፋኖ የሰራዊት ምልመላ እንዲሁም ደግሞ የኮማንዶ አባላት ሰራዊት ስልጠና ስለመቀጠሉ ነው መረጃዎች የሚያሳዩት። ስልጠናቸውን አጠናቀው እንደዚሁ የተመረቁ መኖራቸውንም የፋኖ መረጃ ምንጮች ይገልጻሉ። ባለፉት ሶስት ቀናት ብቻ በተለያዩ ቦታዎች የፋኖ ሰልጣኞች ተመርቀዋል። በአራት ቀጠናዎች በጎጃም በጎንደር በአራት ቦታዎች ላይ የፋኖ ኮማንዶዎች ምርቃታቸው መከናወኑን መርሃ ግብሮቹ እያሳያሉ። እንግዲህ ሰሞኑን ድሮን ጋር ባታ ባለው ሁኔታ አንዱ የድሮን ኢላማ እንደዚህ አይነት ቦታዎችን ግምት ውስጥ ያስገባና ለዚህም ስምር የተሰጠበት ስለሆነ ጥንቃቄዎችም አብረው እንደዚሁ ግምት ውስጥ ሊገቡ ይገባል የሚልም አስተያየት እንደዚሁ መረጃ ምንጮቹ ጠቁመዋል። ወደ ምዕራብ ጎንደር ስንሄድ ምዕራብ ጎንደር ወደ ሽንፋ የሚወስደን መረጃ አስከትላለሁ። ሽንፋ በነበረው ውጊያ ወታደራዊ ሰብአዊ ቁሳዊ ኪሳራ ደርሷል። በውጊያው የአድማ ብተና አዛዥን ጨምሮ የአድማ ብተና እንደዚሁ ምክትል የሻለቃ አዛዥ የመከላከያ አባላት ሞትና ቁስለኛ ሆነዋል። አንድ የአድማ ብተና የሻለቃ አዛዥ፣ አንድ ምክትል ሻለቃ አዛዥና አንድ በውል ማረጉ ያልታወቀ የፖሊስ መኮንን ትናንትና በነበረው ውጊያ እንደዚሁ ሞትና ቁስለኛ ሲሆኑ በፋኖ በኩልም እንደዚሁ አራት የሞት ሁለት ቀላል እና እንደዚሁ ደግሞ አምስት ሁለት ከባድ እና አምስት ቀላል ቁስለኛ ስለመኖሩ የወጡ መረጃዎች ያሳያሉ። አመሻሹን ከገንዳ ውሃ በኩል ተጨማሪ ኃይል መንግስት ወደ ሽንፋ ማስገባቱን የገለጹት የመረጃ ምንጮች አመሻሹን ደግሞ ፋኖም እንደዚሁ ሽንፋ ከተማን ለቆ ወጥቷል ሲሉ ነው ይህንን መረጃ ያደረሱት። ፋኖ እንግዲህ ተጨማሪ ኃይል ትናንትና ወደ ሌላ መረጃ እንመሄድ ይቅርታ። ተጨማሪ ኃይል እንግዲህ አሁን ወደ አማራ ክልል እየገባ መሆኑን የሚያሳዩ መረጃዎች እየወጡ ነው የሚገኙት። ከጦላይ ወታደራዊ ትምህርት ቤት በርካታ ሰራዊት ወደ አማራ ክልል ትላንትና ስለመጫኑ መረጃዎች ጠቁመዋል። አዲስ ተመራቂዎቹ ወደ አማራ ክልል እንዲገቡ የተደረገው እንግዲህ ከባለፈው ጥቅምት መጀመሪያ፣ መስከረም መጨረሻ ጀምሮ በእምድር ጦሩ አብዛኛው በሚባል ደረጃ የምድር ጦሩ አብዛኛው ወደ አማራ ክልል ገብቷል። እንዲገባ ተደርጓል። ተጨማሪ ወታደራዊ እንደዚሁ መንደሮችም በአማራ ክልል ተመስርተዋል። በዚህም እንግዲህ ሶስት ትልልቅ እዞችም አዲስ ለመቋቋማቸው ነው በአማራ ክልል ባለው ስምሪት ውስጥ መረጃዎች የሚያሳዩት። ለዚህም ከሁሉም ወታደራዊ ማሰልጠኛ ትምህርት ቤቶች የሚወጣው ኃይል ወደ አማራ ክልል እንዲገባ እየተደረገ ነው። የምድር ጦር ብቻ ሳይሆን አየር ኃይሉም በተለይ ባለፈው አንድ ሳምንት ያለማቋረጥ ሰው አልባ አውሮፕላን ወይም ደግሞ ድሮኖች በአማራ ክልል በተለያዩ ቀጠናዎች ስምሪት ወስደው ነው የሚገኙት። እንግዲህ ጦርነቱ በዚህ ደረጃ ያለ ቢሆንም ጉዳዩን ለመሸፋፈን እንዲሁም ደግሞ በዓለም አቀፍ ደረጃ ጉዳዩ ትኩረት እንዳያገኝ ለማድረግ በብልጽግና በኩል እንግዲህ ያው በተለይ ከልማት ጋር በማስተሳሰር አገሪቱ በጥሩ ሁኔታ ላይ ነው የምትገኘው የሚለውን ፕሮፓጋንዳ ከፍ አድርገው እየጮሁ ነው የሚገኙት። መሬት ላይ ያለውም ሰው አሁን የብልጽግና የሚዲያ ሰራዊት የትኩረት አቅጣጫ የተባሉትን የቀይ ባህር የአፋር እንዲሁም ደግሞ የብልጽግና የልማት ጉዞዎችን እንዲያራገቡ ሲደረግ፣ በድሮን ጥቃት ስለሚሞቱ ንጹሐን ግን ማንም እየተናገረ አይደለም። ወደ ወልቃይት የሚወስደን መረጃ ላስከትል። ወልቃይት ትላንትና ጌታቸው ረዳ በመራው ወልቃይት ሁመራ በተደረገ ስብሰባ ላይ የተለያዩ ቁርጥራጭ ቪዲዮዎች ሲሰራጩ አምሽተዋል። እንግዲህ እነዚህ ቁርጥራጭ ቪዲዮዎች ከቪዲዮዎቹ መካከል አንደኛው ጌታቸው ረዳ ስለ ቀድሞ ድርጅቱ ህወሓት የተናገረው ንግግርና ጌታቸው በተለይ የትኛው አስተዳደር ነው የሚመለሰው ብላችሁ ትሰጋላችሁ? ህወሓት የደናቁርት ስብስብ ነው። የትግራይ አስተዳደር ከፈረሰ አምስት አመት ሆኖታል የሚለውን ይህንን የነደብረጽዮን ቡድን ደጋፊዎች እንዲሁም ደግሞ የአማራ የህሉና ጥያቄዎች ወይ ደግሞ መሰረታዊ የማን ጥያቄዎችን ይመለከቱናል የሚሉት ይህንን ሁለቱም በተለያየ መንገድ ቪዲዮን ሲያሰራጩ ነው እያመሹት ወልቃይት ጥያቄ ያገባናል የሚለው አካል እኩል ሆኖ ይህን ሲያሰራጭ በህወሓት በኩልም በተቃውሞ ነው ይሄን ጉዳይ ሲያሰራጩት እያመሹት። ጉዳዩ ግን ምንድነው የሚለው ላይ እንደዚሁ እንግዲህ ያለውን አጠቃላይ እውነታ ሁሉም ሊገነዘበው የሚገባው እንግዲህ ጌታቸው ህወሓትን ፈርሷል የለም አለማለት ማለት እንግዲህ በዚህ በኩል አድናቆት ሊቸረው የሚገባ ሐሳብ እንዳልሆነ በደንብ መታወቅ አለበት። ጌታቸው ይህን እየተናገረ ያለው ከነደብረጽዮን ቡድን አኳያ እንጂ የተለየ አቋም በወልቃይት ጉዳይ የተለየ ፍላጎት ኑሮት ወይም ደግሞ የወልቃይት የማንነት ጥያቄ እውቅና ይሰጣል ማለት እንዳልሆነ ሊታወቅ ይገባዋል። እንግዲህ አሁን ጌታቸው ረዳ ጅራቱን እየቆላ ነው የሚሉት የነደብረጽዮን ደብረጽዮን ደጋፊዎች ለምን ይለማመጣል? እንዴት እንደዚህ አይነት ነገር ያደርጋል? ወልቃይት ሂዶ በረስታችን ይህን እንዴት ይናገራል? ከሚለው ባሻገር በተለይ በአማራው በኩል መታየት ያለበት ግን ፖለቲካዊ ንግግሩ ጌታቸው ምን እያለ እንደሆነ የሚለው በደንብ መመርመር አለበት። ጌታቸው ፖለቲካንም የፖለቲካ ንግግርንም ሕግንም በደንብ ጠንቅቆ የሚገነዘብ ሰው ስለሆነ መቼ ምን ማለት እንዳለበትና ከዛሬ ንግግሩ ነገ ምን እንደሚቀዳ በደንብ ጠንቅቆ የሚያውቅ ሰው ነው። ስለዚህ ከዚህ አንጻር ጌታቸው እየተናገረ ያለው ህወሓትን ፈረሰ ሲል ምን ማለቱ እንደሆነ በደንብ ግልጽ ነው። ጌታቸው ህወሓት ጋር በገባው የስልጣን ሽኩቻ ይህንን ሲናገር አዲስ የትግራይ የፖለቲካና የአስተዳደር ህወሓትን ተክቶ ውክልና ወስዶ እየተንቀሳቀሰ መሆኑን እየተናገረ እንጂ የወልቃይትን ጉዳይ የህወሓትን መፍረስ ከወልቃይት ጋር አስተሳስሮ እየተናገረ አይደለም። በዚህ በኩል አዲስ የትግራይ የፖለቲካ ኃይል እየመጣን ነው፣ ያኛው ፈርሷል ሲል ከራሱ አንጻር መሆኑ በደንብ ሊለካ የሚገባው ነው። ለዚህም እንግዲህ አዲሱ የትግራይ አስተዳደር ደግሞ ወልቃይትንም የትግራይ ነው ብሎ እየመጣ እንደሆነ የጌታቸው ተግባሩም ንግግሩም ያሳያል። ለዚህ እንግዲህ ጌታቸው የመጣሁት ለዚህ ነው ማለቱም በደንብ ግልጽ ነው። ጌታቸው የትግራይን ፖለቲካ ውክልና ለማረጋገጥ በሚያደርገው ሩጫ ወልቃይትን የትግራይ መሆኑን በሱ በኩል የተመለሰ ጥያቄ ሆኖ እንዲታይ ለማድረግ የዘወትር ሩጫው መሆኑን መረጃዎች ያሳያሉ። ከዚህ በኩል እንግዲህ የኦህደድ ብልጽግና በወልቃይት ላይ በሁለቱም በኩል ለመጫወት የሚያስበው የፖለቲካ ኃይል ሚዛን ግምት ውስጥ ገብቶ ጌታቸው ግን እየተናገረ ያለው አሁንም ይህንን ነው። ጌታቸው በትላንቱ ንግግርም ሆነ ከአሁን በፊት ሆመራ በነበረው ስብሰባው እስካሁን ለወልቃይት የማንነት ጥያቄ በቀጥታ ጌታቸው እውቅና ለመስጠት አልፈለገም፣ አልሰጠምም። ህዝቡ ይጠየቅ እያለ ነው የሚገኘው። እንግዲህ ጌታቸው ከፊት ለፊቱ ያሉት እነ ኮሎኔል ደመቀ ዘውዱን አልፎ ህዝቡ ይጠየቅ እያለ ነው ያለው። እንግዲህ ችግሩ የተጠቃሚነትና የልማት እንጂ ከዛ ያለፈ ጉዳይ ካለ ህዝቡ ይጠየቅ እያለ አሁንም ጥያቄውን እየሸሸ ነው የሚገኘው። ስለዚህ የጌታቸው መንገድ እጅግ አደገኛ መንገድ የሆነ መሆኑን ይህን ጥያቄ እንግዲህ በዋናነት የሚመለከት አካል በደንብ ሊመረምረው የሚገባ ነው። እንግዲህ ቀጣይ ወልቃይት ላይ ማግኘት የሚፈልገውን የፖለቲካ የበላይነት ጌታቸው መንገድ እየጠረገ ስለመሆኑ እንቅስቃሴዎቹ ይህንን ነው የሚያመላክቱት። እንግዲህ ከዛ ባሻገር የእነ ደብረ ጽዮን ቡድን በኃይል ሰብሬ እገባለሁ ከሚለው ባሻገር የጌታቸው አብይ አህመድን ተደግፎ እንዲሁም ደግሞ ጥያቄዎቹን እያደበሰበሱ ተፈናቃዮች ይመለሱ በሚለው እና የቲፒኤልኤፍ የሚባለው አዲሱ ኃይል የመከላከያን መለዮ ለብሶ የተፈናቃዮችን ደህንነት ይጠብቅ የሚለው ጉዳይ በነጌታቸው በኩል ከፍተኛ ዋጋ ሊሰጠው የሚገባና በጥንቃቄ ሊታይ የሚገባው ፖለቲካዊ አካሄድ እንደሆነ መጠቆም ያስፈልጋል። ወደ ተከዜ ቀጠና መረጃዎች አስከትላለሁ። ተከዜ ቀጠና ህወሓት ወደ ተከዜ ቀጠና ኃይል ትናንትና አስጠግቷል። መከላከያም ከሁለት ሳምንት በፊት ጀምሮ ከሊማሊሞ እስከ ተከዜ ድረስ ባሉት አካባቢዎች ከሶስት ክፍለ ጦር ኃይል በላይ ስለማስፈሩ የአካባቢ ዐይን ማኞች ገልጸዋል። ህወሓት አዲስ ፀረ ሽምቅ ኃይልም እንደዚሁ እያሰለጠነ እንደሆነ ከአካባቢ ወጡ መረጃዎች ያሳያሉ። አዲስ የሚሰለጥነው እና እየሰለጠነ ያለው የሽምቅ ኃይል የፊት ለፊት ተዋጊ ሳይሆን ወደ ፀረ ሽምቅ ሆኖ ሰርጎ ገብ ተልእኮዎችን ወስዶ ይህንን ስምሪት ሊፈጽም የሚችል እንደሆነ ነው እየተገለጸ ያለው። ጠለምት ተወላጆች በዚህ ደግሞ በተለያየ ጥቅማ ጥቅም የተያዙ የተወሰኑ ቁጥር ያላቸው የጠለምት ተወላጆች ወደ ሽሬ ተወስደዋል። ለዚህ የፀረ ሽምቅ ስልጠና እንግዲህ በዚህ መንገድ የህይወት ዋስትናና የህይወት ካሳ ጭምር ከፍተኛ ገንዘብ እንደሚሰጣቸው ተነግሯቸው ይህን ስልጠና ወስደው እነሱ የአካባቢ ተወላጅ ስለሆናችሁ ወደ ጠለም ስትሄዱ ማንም አይዛችሁም። የትግራይ ተወላጆች ግን ተከዜን ከተሻገሩ በቀላሉ ይለያሉ። ስለዚህ እናንተ የጸረ ሽምቅ ስልጠና ውሰዱ፣ በሚል እንግዲህ በከፍተኛ የገንዘብ የህይወት ካሳ፣ የቤተሰብ ካሳ ተስማምተው ከዛ የሚሄዱ ሰዎች እንዳሉ ለማወቅ ተችሏል። እንግዲህ ቁጥራቸውና ስማቸውን በተመለከተ እየተጣራ መሆኑ ነው የተገለጸው። አዲገብሩ ተብሎ የሚጠራው አካባቢ ተከዜ የነበሩ ታጣቂዎች ወደ ተከዜ ወደ ድልድዩ ተጠግተዋል። ትናንትና በሌላ ቀጠና ሽሬ ከተማ ወደ አዲ ዳአሮ ተብሎ ወደሚጠራው መንገድ በሚወስደው መንገድ ላይ በተለይ አዲዳሮ ላይ እንደዚሁ ህወሓት ከፍተኛ የሆነ መሳሪያ ክምችት እንዳለውም የሾለኩ መረጃዎች ይገልጻሉ። በዚህ አዲዳሮ ዳአሮ በግርግዳ ቤቶች እና እንደዚሁ ደግሞ በካ ውስጥ በተከማቹ መሳሪያዎች መካከል አራት አዳዲስ መድፎች እንዲሁም ደግሞ አሮዬ መድፎች ይገኙበታል፣ ሲሉ የመረጃ ምንጮቹ ገልጸዋል። ይህ እንግዲህ የህዋትን ወታደራዊ ዝግጅት የተመለከተው ነው። በራያ በኩል እንደዚሁ አለማጣ በህዋት ታጣቂዎች ግፍ ምክንያት በርካታ ወጣቶች ከቀያቸው ለቀው እየተሰደዱ መሆኑን መረጃዎች ጠቁመዋል። ከአለማጣ ከተማ ከራያ አለማጣ ወረዳ ከራያ ባላ ብቻ ባለፉት ሶስት ሳምንታት በርካታ ወጣቶች ተሰደዋል ነው የተባለው። እንግዲህ ታጣቂዎቹ አካባቢው በሚፈጽሙት እገታ፣ ድብደባ፣ ማሰቃየት ምክንያት በርካታ ወጣቶች አካባቢ እየለቀቁ እየተሰደዱ ነው። ከነዚህ ውስጥ 250 ወጣቶች አፋር ድቸቶ ተብሎ የሚጠራው አካባቢ ወደ ጅቡቲ ቀይ ባህር በእግራቸው ለመውጣት ሲሞክሩ በፖሊስ መያዛቸውን መረጃዎቹ ጠቁመዋል። አሁን በአስቸጋሪ ሁኔታ ውስጥ ይገኛሉ የሚሉት የአይን እማኝ እነዚህ ወጣቶች ምናልባትም ወደ ወታደራዊ ማሰልጠኛ ሊወሰዱ ይችላሉ። እንግዲህ ከአረብ ሀገር ከየመን አገራችን ምታገለግሉ ይሻላሉ በሚል በፖሊሶች እኛ ሰብን ልናስመልስ ነው እናንተ ወደ ትሄዳላችሁ የሚል ንግግር እየተናገሩ እንደሆነ የአይን እማኞች ገልጸዋል። እንግዲህ አንዱ ያፈናቅላል፣ አንዱ ደግሞ በመንገድ ላይ ወታደር ያደርጋል። የህዋትና የብልጽግና ጉዞ ይህንን ይመስላል። ወደ ሌሎች መረጃዎች ሄድ ወደ ግንባር መረጃዎች ነው የሚሄደው። ከግንባር መረጃዎቻችን መካከል ወደ መራ ቤቴ ቀጠና የሚወስደን መረጃ አስከትላለሁ። በመራ ቤቴ ቀጠና በሶስት አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከሶስት አቅጣጫዎች ፋኖን በሌሊት ከበባ ውስጥ ለማስገባት የተንቀሳቀሰ የመንግስት ኃይል እንደዚሁ ያጸፋ ምላሽ ተሰጥቶታል። በፋኖ አንደኛው ግንባር ከኗሪ በይሎ ተብሎ በሚጠራው በኩል፣ ሁለተኛው ግንባር ከመራቤቴ በአለም ከተማ በአፈዘዝ ተብሎ በሚጠራው አቅጣጫ፣ ሶስተኛው ደግሞ ከእንሳሮ ለሚ ወደ ጀማ ወንዝ አቅጣጫ የተንቀሳቀሰ የመንግስት ኃይል ነው። በዚህ እንግዲህ ከማለዳ ጀምሮ በተደረገ ውጊያ የደረሰው ጉዳት በዝርዝር አልታወቀም። ፋኖም በድሽቃ ያጸፋ ምላሽ ስለመስጠቱ በዚህ በኩል እንግዲህ የአየር ወለድ ኮማንዶ የሚልሻና የአድማ ብተን ኃይል ከመንግስት በኩል ስለመንቀሳቀሱና በዙ 23 ጭምር እንደዚሁ ድብደባዎች ስለመፈጸማቸው ነው መረጃዎች የገለጹት። የመንግስት ኃይል እንግዲህ እንዳሰበው ፋኖን ከ3 አቅጣጫ ከበባ ውስጥ ማስገባት እንዳልቻለ ግን ከአካባቢ የወጡ መረጃዎች ይህንን ያሳያሉ። ሌላው እንደዚሁ ዛሬ ማለዳ ውጊያ ከተቀሰቀሰባቸው አካባቢዎች መካከል አንዱ አጣዬ ዙሪያ ነው። ከማለዳ ጀምሮ በአጣዬ ዙሪያ በሚገኙ ሁለት ቦታዎች ውጊያ እንደነበር የመረጃ ምንጮች ገልጸዋል። አንደኛው ከከሚሴ ከሰንበቴ፣ ከአጣዬ አካባቢ የመጣ የመንግስት ኃይል በአንደኛው ግንባር ብርቂቱ ተብሎ በሚጠራው አካባቢ የገባ ሲሆን ሁለተኛው ግንባር ደግሞ በእርግቢ ተብሎ በሚጠራው በኩል ነው በእርግቢ ተብሎ በሚጠራው በኩል የተንቀሳቀሰው የመንግስት ኃይል ከማለዳ 12 ሰዓት እስከ 2 ሰዓት ተኩል ድረስ ውጊያ አድርጓል። አሁን አብዛኛው የመንግስት ኃይል ወደ ኋላ ሲመለስ፣ በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ብርቂቱ ተብሎ በሚጠራው አካባቢ የተንቀሳቀሰው የመንግስት ኃይል ብርቂቱ ተብላ የሚጠራው አካባቢ ከአየር ወለድ ኮማንዶ የአድማ በተና የብሔረሰብ ዞኑ እንግዲህ ከሰንበቴና ከሚሴ የመጣውን ሚልሻ ጨምሮ ወደ ብርቂቱ መግባቱንና ብርቂቱ ላይ የንጹሃን ግድያ መፈጸሙ ተገልጿል። እንግዲህ እስካሁን ድረስ እዚሁ አካባቢ ግን ውጊያው እንዳልቆመ መረጃዎች ጠቁመዋል። በውጊያው እንግዲህ ወታደራዊ ዘመቻው የተጀመረው 12 ሰዓት እንደሆነ የሚገልጹ የመረጃ ምንጮች እስካሁን ድረስ ውጊያና ተኩስ አልቆመም ብለዋል። የመረጃ ወደ እናንተ እየደረሰ እስካለበት ሰዓት ድረስ በሽዋ እንግዲህ ይፋት ቀጠና ወደ ባህር ዳር የሚወስደን መረጃ አስከትላለሁ። ባህር ዳር ሰሞኑን እንግዲህ ጋብ ብሎ የነበረው እገታ እንደገና አገር ሽቶበታል ተብሏል። ባህር ዳር እገታ ወግ እየተፈጸመ ያለው በመሃል ከተማ ብልጽግና አጠቃላይ የከተማውን ሰላም እና ጸጥታ እቆጣጠረዋለሁ በሚልበት እና እንደው ደሞ የጊዜ የሰዓት ገደብ ወይ ደሞ ጊዜ ላፊ ገደብ ታጥሮ የነበረውን ባሻሻልበት በዚህ ሰዓት ነው እገታ እየተፈጸመ ያለው። ከእገታው መካከል በትላንትናው ዕለት በርካታ ሰዎች በአንድ ቤት እንዳሉ ታግተው ተወስደዋል። በተለይ ቀበሌ 14 ዱዱ ሰፈር ተብሎ የሚጠራው አካባቢ ጽጌ እየጠጡ የነበሩ ስምንት ሰዎች ታግተው ስለመወሰዳቸው የወጡ መረጃዎች ያሳያሉ። እገታውን በተመለከተ እንግዲህ ያው ብዙ ሰው ሊገነዘበው እንደሚችለው ምሽት አንድ ሰዓት ነው እገታው የተፈጸመው። እገታው የተፈጸመው መሐል ከተማ ባህር ዳር ነው። በወቅቱ ማህበረሰቡ ጥሪ ቢያደርግም አንድም የደረሰለት የጸጥታ ኃይል የለም። ይህም ጉዳይ በተመለከተ እንግዲህ የመረጃ ምንጮቹ ጥርጣሪያቸውን አሁንም የመንግስት የጸጥታ ኃይሎች እና የነሱ አጋሮች እንዳደረጉት እየተናገሩ ነው የሚገኙት። ምክንያቱም ይላሉ ከተማ ውስጥ ብልጽግና የከተማውን ሰላም ተረጋግጧል ባለበት በዚህ ሰዓት ጸጥታ ኃይል ጥሪ ሲደረግ ያልመጣበት፣ እንዲሁም ደግሞ መሀል ከተማ የተፈጸመ እገታ በሩምታ ተኩስ ይሄ ማን ሊሆን ይችላል? ማንስ ስምንት ሰው በአንድ ጊዜ መሀል ከተማ እግቶ ሊወስድ ይችላል? የሚል የተለያዩ ጥያቄዎችን እያነሱ ነው የሚገኙት። በሰሞኑ እንግዲህ የ03 ቀበሌ 15 ቀበሌ 13 ቀበሌ እና 11 አባይ ማዶ ተከታታይ ሰዎች ታግተው በራሳቸው ስልክ እየተደወለ ገንዘብ እየተጠየቁ እንደሆነ ነው መረጃዎቹ የሚገልጹት። ሌላው መረጃችን ወደ ግንባር መረጃዎችን መለሳለሁ። አሁንም በደራና በእስቴ አካባቢ አዲስ ውጊያዎች ተቀስቅሰዋል። ከዛ በፊት ዛሬም እንደዚህ ውገታ መፈጸሙን የሚገልጽ መረጃ ወጥቷል። ከደብረታቦር ወደ ወረታ ሲሄድ የነበረ ሚኒባስ ተሽከርካሪ ሹፌር እና ረዳቱ ዛሬ ማለዳ ወጅ ተብሎ የሚጠራው አካባቢ ፎገራ ከአለምበር ወደ ወረታ መስመር ታግተው ስለመወሰዳቸው መረጃዎች ጠቁመዋል። እገታው የተፈጸመው ዛሬ ረፋድ ነው። በዚህ በኩል ይፈጸም የነበረው እገታ ትንሽ ጋር ብሎ ነበር። አሁንም እንግዲህ አለም ሳጋ አለምበርና አካባቢው እንደገና እገታው ማገርሸቱን የሚያሳይ ነው ይሄ መረጃ። ሌላው ትናንትና ሰራዊቱን ሰብስቦ የነበረው ጀኔራል የተለያዩ ጉዳዮች ከሰራዊቱ ተነስተውለታል። እሱም እንደዚሁ ምላሽ ሰጥቷል። ጀኔራሉ ሰራዊቱን በውጊያ ቦታ በመገኘት መሰብሰቡ ትላንት ተዘግቦ ነበረ። እንግዲህ ሰራዊቱ ለምን ይከዳል፣ ለምን ከውጊያ ቀጠና ይሸሻል የሚል መነሻ ነጥብ እንዳለው እና በዚህ አጀንዳ ላይ እንደተነጋገሩ የገለጹት የመረጃ ምንጮች የሰራዊቱ አባላት የተለያዩ ጥያቄዎችን አንስተዋል። አንደኛ ሰራዊቱ ተሰላችቷል፣ ሰራዊቱ ደክሞታል፣ እረፍት ይፈልጋል። ደግሞ ሰሞኑን የተሰራጨው ጡት ቆራጭ የሚለው አጀንዳ ከተማ ውስጥ እንኳ ቡና እና ሻይ ሴቶች እንዳይሰጡንና እንዳይጠጡ እንዳን ማህበረሰቡ ጋር እንዳንገናኝ አድርጎናል። በዚህ በከፍተኛ ሁኔታ ተሳጠናል ማለታቸውም ተነስተዋል። በህዝብ ከተጠላን ማን ጋር እንኖራለን? ስለዚህ ምን ዋጋ አለው? ለማን ነው የምንዋጋው? የሚሉ የተለያዩ ተስፋ መቁረጥ ስሜቶችን ማንጸባረቃቸውን መረጃ ምንጮች ገልጸዋል። የጦር መሪዎቹ የምትነግሩንና መሬት ላይ ያለው በፍጹም አይገናኝም ወደ ውጊያ ስንገባ በቂ መረጃ አትሰጡንም፣ ወይም ደግሞ በቂ መረጃ እንዲኖረን አይደረግም። የአየር ኃይል እና የመካናይዝ ድጋፍ ያደርግላቸዋል ትላላችሁ። በተደጋጋሚ እንኳን የውጊያ መረጃ እና ድጋፍ ሊያደርግልን ቀርቶ የሰራዊቱ የግል ውሎ መረጃዎች ጭምር የሚደርሱት ለፋኖ ነው ሲሉ ምሬታቸውን ገልጸዋል። አንዳንድ ጦር ጀኔራሎች ጦርነቱን ይፈልጉታል፣ ብዙ ኮንትሮባንድ እየሰሩበት ነው፣ እኛ ግን እየሞትን ነው። ስለ ፋኖ የነገራችሁንም ከሚሊሻው አያልፍም የሚለው ተደጋጋሚ ፕሮፓጋንዳችሁ ትክክል አይደለም እናንተ ለድጋፍ ነው የገባችሁት ሚሊሻው ይዋጋል ብላችሁን ነበር አሁን ግን እንኳን ሚሊሻው እኛ 24 ሰዓት ተዋግተን አላሸነፍነውም የደረሰውን ጉዳትም እያየነው ነው ነው በየቀኑ ያለው ይሄ ነው እና ሌላ መፍትሄ ፈልጉ ሰራዊቱ ይረፍ የሚሉ ጥያቄዎችን አንስተዋል ጄነራሉ እንግዲህ በማህበራዊ ሚዲያ ወሬ እንዴት ትፈታላችሁ? ጠላታችን መሬት ላይ ሲሸነፍ በማህበራዊ ሚዲያ አንዳንድ አጀንዳዎችን ፈጥሮ ውሸት እያሰራጨ አገር እያተራመሰ አገር እያፈረሰ ነው። ማንም ወታደር ማህበራዊ ሚዲያና ማህበራዊ ሚዲያ መረጃ እያመጣ በሰራዊቱ ውስጥ ሀሰተኛ ወሬ እያሰራጨ ሌላውን እንዲፈርስ ሊያደርግ አይገባውም። ይህን የሚያረካለ እርምጃ ወስዳለው ከሚል ውጭ ምንም አይነት የሰጡት የመፍትሄ ሀሳብ የለም ነው የተባለው። ጀኔራሉ የተነሳለትን የሰራዊት ጥያቄ በአግባቡ አልመለሰም፣ ሰራዊቱም እርካት አልተሰማውም። ሰራዊቱም እንግዲህ ሁኔታዎችን እየጠበቀ ባገኘው ቀዳዳ ሁሉ ወደ ተለያዩ አቅጣጫዎች አሁንም መሄዱ ቀጥሏል ነው ያሉት። መረጃው የመጣው በመርሳ ቀጠና ውርጌሳ ዙሪያ ከነበረ ስብሰባ ነው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ስቴ የሚወስደን ተጨማሪ መረጃ ነው የማደርሰው። በስቴ ተጨማሪ መከላከያና አድማብተና እንዲገባ ተደርጓል። አዲስ ዘመቻ ስለመጀመሩ መረጃዎች ገልጸዋል። አዲስ ዘመቻ የተጀመረው እንግዲህ ዛሬ ሾለክ ተብሎ የሚጠራው አካባቢ ጠዋት እንደዚሁ ውጊያ ተቀስቅሷል። በውጊያው እንግዲህ እስከ ቆማ ፋሲለደስ ድረስ የሸፈነ ነው። አዲስ አድማብተናና ተጨማሪ መከላከያ በእንግዲህ የወረደው ሚሊሻ ያው እንግዲህ አብዛኛው በውጊያ አልቋል ባለፈው ሳምንት ሌላው ደግሞ እንደዚሁ ለወደፋኑ ተቀላቅሏል። በዚህ ምክንያት በወረዳው ምንም አይነት ሚሊሻ የለም፣ በመከላከያና አድማ ብተና ነው በብዛት ይህንን ውጊያ እያደረገ ያለው ብሏል። እንግዲህ ዝርዝር መረጃዎች ከሰዓት በኋላ እንደደረሱኝ አደርሳቸዋለሁ። ሌላው በዚህ ሰዓት ውጊያ የተቀሰቀሰው እንደዚሁ በዚሁ ደቡብ ጎንደር ደራ ወረዳ አርብ ገበያ ነው። በአርብ ገበያ ከተማ አቅራቢያ ገላውዲዎስ ተብሎ የሚጠራው አካባቢ ከማለዳ ጀምሮ ውጊያ ተቀስቅሷል። ውጊያው እስካሁን ድረስ እየቀጠለ ነው። አፍላ ውጊያ እየተደረገ ነው። እንግዲህ የደረሰውን ዝርዝር ጉዳት ለማረጋገጥ ውጊያው አልቆመም። ከመከላከያ ካምፕ ገራው ዲዮስ አካባቢ የተጀመረው ውጊያ እስከ አርብ ገበያ ድረስ እንደቀጠለ ነው መረጃ ምንጮች እየገለጹት። ወደ ወለጋ ስንሄድ ወለጋ ምዕራብ ወለጋ መንዲ በተባለ ቦታ ለሁለት ቀናት የተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አድርሷል ነው የተባለው። በሸኔ በኩል በሸኔ ታጣቂዎች በኩል ቁጥሩ ያልታወቀ ታጣቂ ኃይል ሲሞት በመንግስት በኩልም እንደዚሁ ባለማድረግ መኮንኖችን ጨምሮ ቁጥራቸው ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ስለመሆናቸው የወለጋ የመረጃ ምንጮች ገልጸዋል። በዚህ እንግዲህ የቤኒሻንጉል የጸጥታ ኃይልም እንደዚሁ ከመከላከያ ጎን በመሆን ከሸኔ ጋር ተዋግቷል። ይህንን ጦርነት በተመለከተ እንግዲህ ከተለመደው የሸኔ የውጊያ ስልት በአይነቱ ለየት ያለ ነው በሚል ትናንትና የነበረው መረጃ አድርሻችኋለሁ። አሁን እንግዲህ ከደቡብ ሱዳን ሰልጥኖ አዲስ የገባይ ሸኒ ኃይል አለ የሚሉ መረጃዎች ናቸው። አሁንም እንግዲህ ከዛው ውጊያ ጋር እየወጡ ያሉት ሸኒ እንግዲህ በዚህ መጠን ላለፉት ሁለት ቀናት ከመንግስት ኃይል ጋር ፊት ለፊት የተዋጋበት ጊዜ ከአሁን በፊት የለም። ባለፉት ሁለት ቀናት ያደረገው ውጊያ ከባድ ነበር ሲሉ የመረጃ ምንጮች ገልጸዋል። ወደ ሌላው መረጃችን ስንሄድ ወደ ሱዳን ጎረቤት ሀገር የሚወስደን መረጃ ነው የማስከትለው። ፈጥኖ ዳሻ አይሉ እንግዲህ ወሳኝ የሚባል ድል መቀዳጀቱን ዓለም አቀፍ ሚዲያዎችና የሱዳን ሚዲያዎች እየዘገቡ ነው የሚገኙት። ፈጥኖ ዳሻ አይሉ ጄነራል መሐመድ ደጋሎ ይመራው በጦርነቱ ወሳኝ ውጤት ያመጣል የተባለውን ወሳኝ ገዥ ከተማ ተቆጣጥሯል። ኤሊ ፋሻር ተብሎ የሚጠራውን ከተማ ይሄ ከተማ እንግዲህ ካልቡርሃን ጦር የተነጠቀው ለስድስት ወራት የአርኤስኤፍ ወይም ደግሞ ፈጥኖ ዳሻ አይሉ ከበባ ካደረገ በኋላ ነው። የጀኔራል አልቡራን ጦር ከባድ ኪሳራ ገጥሞታል ነው የአሉት ዓለም አቀፍ ዘገባዎች። ዳርፉርን ሙሉ በሙሉ አልቡራን ሊያጣ የሚችልበት የውጊያ ቦታ ነው ይሄ እንግዲህ። በዚህ በመሸነፉ ምክንያት ዳርፉርን ሙሉ በሙሉ ሊያጣ ይችላል ተብሏል። ስድስተኛ ዲቪዥን ተብሎ የሚጠራው የና አልቡራን ጦር እንግዲህ ሙሉ በሙሉ በፈጥኖ ድራሽ ኃይሉ ስለመደምሰሱ እና ግዙፍ ወታደራዊ ተሽከርካሪዎችም እንደዚሁ ስለመማረካቸው የወጡ መረጃዎች ያሳያሉ። አልፋሻር የአሬሴፍ ድል በወታደራዊና ፖለቲካዊ ጉዳዮች አንፃር ብዙ ጉዳዮችን ሊለውጥ ይችላል ነው እየተባለው ለስድስት ወራት ከበባ ያደረገበትን አካባቢ ነው አሁን ሙሉ በሙሉ ካምፑን ከበባ አድርጎ እንደዚሁ ደግሞ ደምስሶ የተቆጣጠረው። ይሄ በተለይ እንግዲህ ኢትዮጵያ በተለይ አብይ አህመድ መንግስት የፈጥኖ ደራሽ ኃይሉን ይደግፋል። የህወሓትና የኤርትራው መንግስት ደግሞ የአልቡርሃንን ጦር ይደግፋሉ። ከዚህ አንጻር እንደገና ተዳክሟል የተባለው አርኤስኤፍ ወደፊት መምጣቱ ደግሞ ከኢትዮጵያም በእንዱ ደግሞ ኢትዮጵያና ኤርትራ ጋር ካለው ውጥረት ጋር በተያያዘ እንደዚሁ ተጨማሪ የአፍሪካ ቀንድ የኃይል አሰላለፍ ሚዛን መለኪያ ነው የሚሆነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር